ሰዎች ሆይ ከዚህ ዓመት በኋላ ከመካከላችሁ እንደገና ገና ለመገኘት መብቃቴን አላውቅምና፣ ልብ ብሎ የሚያዳምጥ ጆሮችሁን አውሱኝ። ዛሬ የምነግራችሁን ቁም ነገር በጥሞን አዳምጡ። በዕለቱ ከመካከላችን ለመገኘት እድል አልገጠማቸውም መልእክቴን አድርሱ። ሰዎች ሆይ የዛሬው ቀን ይህ ከተማ የተቀደሱና የተከበሩ መሆናቸውን የምታውቁትን ያህል እያንዳንዱን ሙስሊም ህይወትና ንብረትን በክብር እንድትይዙ አደራ ተጥሎባችኋል። በእጃችሁ የሚገኙትን የአደራ እቃዎች ለባለቤቶቻችሁ መልሱ። ማንም ሰው እንዳያጠቃችሁ፣ በማንም ሰው ላይ ጥቃት እንዳታደርሱ። ያለ ምንም ጥርጥር ፈጣሪያችሁ ፊት በግንባር እንደምትቀሩም አስታውሱ። የብድር ወለድ ተግባራችሁን መክፈል ከእንግዲህ ወዲያ እርም ተደርጎባችኋል። ሃይማኖታችሁን ለመንከባከብ ከሰይጣን ተጠንቀቁ። ትልልቅ ጉዳዮች እናንተን አሳስቶ በዚህች ምድር ላይ አዘቅት ውስጥ ለመጣል በሚያደርገው ሙከራ ተስፋም ስለቆረጠ በጥቃቅን ጉዳዮች ተከታዮቹ እንዳትሆኑ ጠብቁ። ሰዎች ሆይ በሴቶቻችሁ ላይ የተወሰነ መብት ያላችሁ መሆኑ እርግጥ ነው። ነገር ግን እነርሱም በእናንተ ላይ መብት አላቸው። በእናንተ ቁጥጥር እስካሉ ድረስ እነርሱን መመገብ፣ ማልበስና በርኅራሄ የመያዝ ግዴታ ይኖርባችኋል ሴቶቻችሁ የኑሮ ጓደኞቻችሁና የቅርብ ደጋፊያችሁ በመሆናቸው በርኅራሄና አግባብ ባለው መልክ ተንከባከቧቸው። እናንተ ከማትፈልጉት ሰው ጋር ጓደኝነት እንዳይመሰርቱና ቤታችሁ በጭራሽ እንዳይፈርስ ማድረግ የእናንተ መብት ነው። ሰዎች ሆይ ከሚገባ አድምጡ። አላህን ተገዙ። በቀን አምስት ጊዜ ሰላታችሁን ስገዱ። የረመዳንን ምሆን ጾሙ። ከሀብታችሁም ዘካ ስጡለት እንዲሁም ከተቻላችሁ ሀጅ አድርጉ። እያንዳንዱ ሙስሊም ለሌላው ሙስሊም ወንድም መሆኑን ታውቃላችሁ። ሁላችሁም እኩል ናችሁ። ማንም ሰው ከሌላው የሚበልጥበት መንገድ የለም አላህን መፍራትና በጥሩ ተግባሩ ቢሆን እንጂ። አስታውሱ፣ አንድ ቀን አላህ ፊት ቀርባችሁ ስለ ሠራችሁት ሥራ ትጠየቃላችሁ። ስለዚህ ተጠንቀቁ። እኔ ካለፍኩ በኋላ አላህን ከመፍራት ጎዳና እንዳታፈነግጡ ሆይ ከኔ ኋላ አዲስ ነብይ ወይም መልእክተኛ አይመጣም። አዲስ እምነትም አይወለድም። በሚገባ ተመራምሩ። ሕዝቦች ሆይ፣ የማስተላልፍላችሁን መልእክት በትክክል ተረዱ። ኋላይ ሁለት ነገሮችን ቁርአንና የኔን ምሳሌነት ማለትም ሱና ትችላችሁ አልፋለሁ። እሱን ከተከተላችሁ ስህተት ላይ ከመውደቅ ትድናላችሁ። ያዳመጠኝ ሁሉ መልእክቴን ላልሰሙት ያስተላልፉ። እነሱ ደግሞ በተራችሁ ለንዶች አዳርሱ። የመጨረሻዎቹ አድማጮቼም ከእኔ አንደበት ከሰሙት ይበልጥ በጥልቀት የሚገባቸው ይሁን። አላህ ሆይ መልእክትህን ለሕዝቦችህ ለማድረሴ ምስክር ይሁን። ይህን መልእክት ካስተላለፉ በኋላ የሚከተለው የሐጅ ወቅት ከመድረሱ በፊት ከዚህ ዓለም ተለዩ።